ጤና ይስጥልን እንደምን ዋላችሁ ስሜ ምስጋኑ ገብረ መድህን እባላለሁኝ የመካከለኛ ግብር ከፋዮች ቁጥር አንድ የታክስ ማስታወቅ መረጃ ማደራጃ ቡድን አስተባባሪ ነኝ ዛሬ ይዤላችሁ የመጣሁት የ2017 በጀት ዓመት የሂሳብ መዝገብ ሲቀርብ ምን ምን ነገሮችን ተካቶ መቅረብ እንዳለባቸው ያው መረጃ ለመለዋወጥ ያክል ነው ከዚህ ውስጥ አንደኛ አመታዊ ሽያጭ ማጠቃለያ ዜድ ሪፖርት ሰመሪ መውጣት አለበት ማለት ነው። ማለት ይሄ በ12 ወራት ውስጥ የተሸጠ ሽያጭ የማሽን ሰመሪ ተጠቃልሎ መውጣት አለበት ማለት ነው። ከዚህም ጋር በተያያዘ ምናልባት አንዳንዴ ያው ጥገና፣ ማሽን ጥገና በሚሆንበት ሰዓት ላይ ሲበላሽ፣ በተለያዩ ምክንያቶች ማንዋል ተጠቅመን ከሆነ ማንዋሉ ኤክሴል ሰመሪ ተዘጋጅቶ መቅረብ አለበት ማለት ነው። ሁለተኛው ደግሞ ድርጅቱ የሚጠቀምበት ባንክ ስቴትመንት መምጣት አለበት ማለት ነው። በአንድ አመት ውስጥ ያለውን ትራንዛክሽን የሚያሳይ ዴቢት ክሬዲት ትራንዛክሽን የሚያሳይ የባንክ ስቴትመንት የድርጅቱ ባንክ ስቴትመንት መቅረብ አለበት ማለት ነው። ሌላኛው ሶስተኛው ደግሞ የትርፍና ኪታራ መግለጫ እና የሀብትና እዳ መግለጫ አብሮ ተካቶ መቅረብ አለበት ማለት ነው። ይህ ማለት ያው ባላንሽት ፓርትና ባላንሽቱ አንድ ላይ ከዚህ ከሂሳብ ሪፖርቱ ጋር ማንዋሊ ተሞልቶ መቅረብ አለበት ማለት ነው። ሌላኛው ደግሞ ከዚህ ጋር አመታዊ ሂሳብ መዝገብ ሲቀርብ መቅረብ ያለበት የድርጅቱ በሪሲቨብል የተያዙትን ዊዝሆልዲንጎቹን ከኤክሰል ሰመሪ ጋር አብሮ ተያይዞ መቅረብ አለበት ማለት ነው። ይህ ማለት ያው ሰመሪውን ከዊዝሆልዲንጉ በአመቱ ምን ያክል ሪሲቨብን ነበረው ከአመታዊ ከሚከፍለው ታክስ ላይ ምን ያክል አድቫንስ ቅድመ ግብር ክፍያ ከፍለዋል የሚለው ነገር ተረጋግጦ ኤክሴል ሰመሪ ማተብ ተደርጎበት ፋይል የሚደረግ ይሆናል ማለት ነው። ሌላኛው የእርጅና ቅናሽ ዲፕሬሴሽን የተሰላበትን በኤክሴል ሰመሪም አብሮ መቅረብ አለበት ማለት ነው። ይህ ማለት ያው ህንፃም ሊሆን ይችላል ቋሚ ፊክስድ አሴት ላይ ዲፕሪሲሽን ስለሚሰላ እያንዳንዱ ለዲፕሪሲሽን የወጣውን ወጪ በኤክሴል ሰመሪ ተደርጎ መቅረብ አለበት ማለት ነው። ሌላኛው ደግሞ የገቢ ትልልፍ የሚረዱ ልክ የሰራተኛ የውጭ ፎርም የሚባል አለ እና እሱም ተሞልቶ ክልሎች፣ አንዳንድ ድርጅቶች ክልሎች ሶስት፣ አራት ቦታ ይኖራቸዋል። አዲስ አበባም ድሬዳዋም እንደዚህ አይነት ነገሮችን የሰራተኛ የውጭ ፎርም ተሞልቶ ካልቀረበ የገቢ ትልልፉ ላይ የራሱ የሆነ ተጽዕኖ ስለሚኖረው ልክ እስታብሊሽመንቱ በተከፈተለት ልክ የገቢ ትልልፎቹ በፎርሞ መሰረት ተሞልቶ መቅረብ አለበት ማለት ነው። ሌላኛው ደግሞ ዶኔሽን ነው። ዶኔሽን የስጦታ ማለት ነው። የእርዳታ ጥሪ የተደረገበት ደብዳቤ እና ገቢ የተደረገበት ባንክ ስቴትመንት፣ ያው ለምን ዓላማ እንደዋለ ለማረጋገጥ፣ ሌላኛው ዓመታዊ ሲቀርብ ተያይዞ መቅረብ ያለበት ነገር ነው ማለት ነው። ሌላኛው የሚቀርበው ሂሳብ መዝገብ ወዲ ተደርጎ ከሆነ ማት ኦዲት ማለት በውጭ ኦዲት የተረጋገጠ ከሆነ ኦዲት ያደረገውን ባለሙያ ላይሰንስ አብሮ ኮፒ ተደርጎ ተያይዞ መቅረብ ይኖርበታል ማለት ነው። በውስጥ የተሰራ ከሆነ የውስጥ የተሰራውን የሰራው ባለሙያ አካውንታንት ከሆነ የድርጅቱ ተቀጣሪ ከሆነ ስራ ግብር የተከፈለበትና የትምህርት ማስረጃውን አንድ ላይ ተያይዞ መቅረብ ይኖርበታል ማለት ነው። ሌላኛው ደግሞ ኦንላይን ፕሪንት አውቱ ዲክላሬሽኑ ማለት ነው። ፕሪንት አውት ተደርጎ መቅረብ አለበት። ግብር ከፋዩ ያሳወቀውን ፋይል ሲስተም ላይ ግዴታ ከሚይዞት ከሚመጣው ፕሪንት አውቶ ጋር ተመሳሳይ መሆኑን ስለሚረጋገጥ እሱም መቶ ፋይል መደረግ አለበት ማለት ነው። ሌላኛው ደግሞ ከዚህ ከአመታዊ ሲቀርብ በዋናኝነት መታየት ያለበት ዘርፎቹን አንድ ድርጅት ሶስት አራት ዘርፎች ሊኖሩት ይችላሉ። በየዘርፎቹ ያለውን ሴልስ፣ ወጪዎቹ ተቀናንሶ ኢንከም ስቴትመንቱ ፓርት ብቻ ቤክሴል ሺት ሰመሪ አይነት ነገር መቅረብ አለበት ማለት ነው። ይሄ የሚረዳን የትኛው ዘርፍ ላይ ትርፋማ ነበር፣ የትኛው ከስራል፣ የትኛው ነው የሚለው ነገር ለማራገጥ ስለሚረዳ በየዘርፎቹ ልክ ገቢውንም ወጪዎችም ተጠቃሎ መቅረብ አለበት ማለት ነው። ዛሬ በዚሁ እናጠቃለን። ሌላ ጊዜ በሌላ ርስ እስከምንገናኝ መልካም የስራ ዘመን የሆንላቸው፣ አመሰግናለሁ።